ሀሎ፣ ማማ አሁን ታልሽኝ ቦታ እደርሻለሁ። ኧረ እንደው ብዙ ነጫጭ ቤቶች ይታዩኛል። ታውትኛው ልግባ? አዎ፣ እደርሻለሁ እኮ ነው የምልሽ። ወደ የትኛው ወደ ላይ ልውጣ? እንዴ ኧረ ተይ፣ እንደው አክስቴ እውጭልኝ። ዝም ብለሽ ተይ። ታልሽማ፣ እንግዲያ መጣሁ። በይ ታልሽማ፣ እንግዲያስ መጣሁ

ታትየዋ እንደው ታድላችሁ እንደው ይህን ተመሰለ ቤት እንደው ጤና ጠቢ አይደለም የሚመስል ይህችን እንደው ሁለት ሁለት ነው የምትቀብጥ። አይቆሽባችሁ አይቆሽብን። እናቴ ታድላችሁ። እና ታትዬዋ እንደው ይታሚ ቤት እንደው ብቻሽን ነው የምትሞሪው? ሚያላ ትንሽ እኮ ናት። እናት የወንድም አለም ልጅ እኮ እኔ ጋር ያለችው ቤቲ ን ት ቤቲ

ሰሚ ማማ እሙ ሸንኮራ አብረን እንደራ። እያጀለስሽ የት ሄደ? የትኛው? ያ ያሬድ ነው? እሱማ እኮ በሊቢያ በኩል ጣሰ፣ ጣሊያን ገባ፣ ምናምን አሉ። ኧረ ይመቸው። እናንተ እንዴት አብረን አልቆሰቆስክም? እሱማ ታውቃለህ፣ አስቤ ነበረ። ግን በቃ ፋያውን ለማን ትቸው ይሄዳሉ? በዛ ላይ ደግሞ አሁን በሽታውም እየባሰበት ነው። የሆነ አሪፍ ወርክ ወርኬ ማሳከም እሱን አለብኝ። ታውቃለህ ምን ማድረግ በቃ ምን እንደማድረግ ጭንቅ ብሎኛል። ጣጣ የለውም። የአንቺ ፋያ ማለት የእኔ ፋያ ነው። የሆነ መላ ይጥፋ። ጉብታው ጋር ያለውን የጋሽ እንድራያስን ቤት አወቀው? ምን ምን ብቻ የሱን ቤት እንዝረፍ ልትለኝ እንደየው? ጎበዝ! በትክክል ተመልሷል። አንተ ያመሃል እንዴ እዛ ቤት እኮ ከጥበቃ እስከ ዘበኛ ኧረ ውሻውም ሳይቀርሽ ጉጣለሁ ሲባል ሰምቻለሁ ልታስጨርሰን ነው እንደ አንተ እኛ የመጀመሪያዎቹ እንሆናለና ያንን ቤት ዘርፈን ያንተንም ፋያ ሳክመን የራሳችንንም ላይፍ ነው የምንለውጠው ኧረ ሌላ መላ እንፈልግ ቅርብ ጊዜ እንኳን ሳንቾ እዛ ቤት ገብቶ እንደተገደለ ተገደለ ረስተ ሆነው እንዴ አንተ አባትህ ታክሞ እንዲድን አልፈልግም እንዴ እሱማ እሱማ እፈልጋለሁ እና ምን ያንብቅብቁ አይ ምን ያስፈረኛል? ወይ ተናኝ እህት ዓለም፣ እንደው ስደውልልኝ እኮ ትመጣለች ብላ ስራም ትስራ ምን ትበል አለች። እንደው ምን መስራት ፈልገሽ ነው የመጣሽው? ታትየው እንደው እኔም አንድ ተማሪ ቤት ገብቼ ብማር ደስ ይለኝ ነበር። እንዲሁ መማር እየፈለግኩ ነው። የቀየው ወንድ አላስተምር ብሎ የመጣው ካልሆነ ደግሞ ያ ካልተገኘ ደግሞ እንዲሁ ያሻውን የተገኘውን እሰራለሁ። ችግር የለውም። ችግር የለም። ትምህርትሽን ማስተምርሻለሁ። ስንት ድረስ ተምረሻል? ኧረ ብዙም አልዘለሁም ታትዬ፣ እንደው የቀየው ወንድ ሲያስቸግረኝ ነው ትቼው የመጣው። እንደው ስንት ክፍል ነሽ? እስከ ሦስት። እንደው ወደ ላይ ወጠሻል። አይ ግድ የለም ትማሪያለሽ፣ ስራውንም ትሰሪያለሽ ደግሞ ፈልግልሻለሁ። ቅባቱ የሚባል እንዴት ያለ እሳት የላሰ ደላላ! እሱም ስራ ይፈልግልሻል። ትምህርትሽንም አስገባሻለሁ። አመሰግናለሁ ታትየወ። እንዲው ስራውን ላግኝ እንጂ እንደው አንችንም አላስቸግር፣ ቤት ተከራይቼ ቢሆን እወጣለሁ። ምን ነው ተናኝ እ የእህት ልጅ ማለት እኮ የራስ ልጅ ማለት እኮ ነው። እዚሁ ውቶኛልሽ እናቴ፣ ግድ የለም ተካፍለን እንበላለን። እድሜ ይስጥሽ ታትየዋ። ጎሽ ጎሽ ጎሽ ጎሽ ጥሩ አንባቢም ወጦች። የለ እን ለማንበብ እኮ አይደለም። ዛሬ ለምን ተሸከምሽው? ያው መጽሐፍ ይዤ ስዞር ደስ ስለሚለኝ ነው። እንደዛ ነው የሚሆንሽ እናቴ። ይኸው ይሄን መጽሐፍ ይዛ ትወጣለች፣ ትገባለች፣ ትወጣለች፣ ትገባለች። እኔ ስያከራየችን ብሆን አላውቅም። ገልጣ እንዴ ስታነባ አይቼ አላውቅም። እንዲያ ሳይሆን አይቀርም። መጽሐፉን እናት የትምህርት ቤት እኮ የምን መጽሐፍ ነው ግን አንቺ? የተማሪ ቤቱ ትልልቅ ነው። የምን መጽሐፍ ነው? አጭ ነው አቶ እንድርያስ ነገ ማታ ወደ ውጭ ሀገር ሄዳል። ይሄን አጋጣሚ ተጠቅመን ስምጥ ዲ። ያንን ዝሆን የሚያክል ጥበቃ እንዴት ልናልፍ ነው? ለእሱ አትጨነቅ። ጥበቃ ሁሌ ማታ ማታ ሁሉ ከሁለት ሰዓት እስከ ሶስት ሰዓት ድራፍት ቤት ነው የሚያመሸው። ይሄንን አጋጣሚ ተጠቅመን እንገባለን ካልክ፣ እሺ። ግን ቆይ ግን አንተ ምንድን ነው ፊትን እንደዚህ የጣልከው? የማታዋሹ ጋር አልተመቸችሽም እንዴ? አረ አስታወስከኝ። ገና ደና መላን የገባችልኝ ለፋያው መዳኒት መጪው ይሆንሻል። አረ ይመችሽ ብራዘሪ በጣም አመሰግንሻለሁ። ፒስ። ቆይ ታዲያ አንተ ምን ሆነ ነው የደበረ? በእናት ያቺ ቺክ እኮ በጣም ነው የተመቸች። ጀቷ ቺክ ያቺ እንደውም ትዝ አይለም? በባለፈው ለምን አለከፋችሁኝም ብላ ጓ ያለችብን ቤቲን። አረ ብራዘር ሼም ነው። ገና አጩ እኮ ናት። በዛ ላይ ደግሞ የማማ ልጅ ናት። ለምን የሚኒስተር ልጅ አትሆንም? እንደውም ዛሬ ማታ ከሷ ጋር ፈታ ማለት ምን ፈልገው። ይኸውልህ ብራዘር እማማ እዚህ ሰፈር ያላቸውን የሰዎች ፍቅር ብታይ፣ ከሚኒስቴር ልጅ ጋር ብትነካካ ይሻላል። ማለት አልገባኝም። እንደ ጓደኛ አንድ ምክር ልምከር። ምንድን ነው? ፈንጅ ላይ ባጥቆም ነው ይሻላል። እንዴ የምን ፈንጅ? ይኸውልህ፣ ከቤቲ ጋር ተነካካህ ማለት ከማማ ጋር ተነካካህ ማለት ነው። ከማማ ጋር ተነካካህ ማለት ደግሞ ከዚህ ሰፈር ሰው ጋር በሙሉ ተነካካህ ማለት ነው። አይደለም ቤቲን ነክተሃት፣ ለመንካት ያሰብከውን ቢሰሙ በቁሜ ነው ቆዳን የሚገፉልን። እኔ አያገባኝ

መጣች መጣች እኔ አበባ መጣች መጣች በኢየሱስ ስም እንዴት ነው ዛሬ ደግሞ ያማርበት ሙክክ ነው የምታደርገው እኮ ሙክክ ኧረ በእናትህ እሷን ተዋት እና በቃ ለምን ቅድም ያልከውን ገንዘብ ሰጥተህ ለምን አንሄድም ገንዘብ ገንዘብ ነው አይደል የምትፈልገው አሁኑ ነው ያልኩህን አድርግና አየር ላይ አቀብልሃለሁ እኔ ግን ለፋየው ብዬ ነው እንጂ ይህን ነገር ባላረግ ደስ ይለኝ ነበር። አሁን ሳትርቅሽ እንከተላት። ናሽ ናሽ ትመጣለች ተጓደኞቿ ዘንድ ዳን ትመጣለች። አራተድም ቤት የእኔን ቃል ታከብራለች። ቶሎ ነይ ብያት የሆነ ነገር ትመጣለች። ቅርብ እኮ ነው። ወይ መኪና ካልመታት፣ ወይ የሆነ ነገር ካልሆነች እንዴት ይህን ያህል ሰዓት ትቆያለች?

እንዴው ልቡ እንዴት እንደሚሳሳላት ብታይ። ሲያት እንዴው ነው ሁኜበት ነው እንጂ አንጠልጥሎ በሂጅ አክስትሽ ጋር አስር ጊዜ መደወል። ቤት ወጠን እንፈልጋት እንጂ መኪና መቷት ነው እንጂ ሆስፒታል፣ የሚገጭ ሰው የሚገጭበት ቦታ እንጂ። መኪና ገና መኪና በዚህ እየመጣ እሷ በዚህ አይታ ነው የምትሻገር። በቃ ብዙ ከሳት። በዚህ የሚመጣው በዚህ በዛ የሚመጣው

ተውኝ እህት ይላችሁ አላሳዝናችሁ ተውኝ እባካችሁ። ምን ነው ባለፈው ለታ ካለከፋችሁ ብለሽ አገር እያዝልኝ ስትይ አልነበር? አሁን ከመለከፍ ማለት አብረን ዘና አለን እና እኔ እኮ ጋር ያለሁ ነኝ። እናት ይላችሁ እህት ይላችሁ አታዝኑልኝ። ይሄ እኮ አዲስ ነገር አይደለም። ያለ የነበረ ደግሞም የሚሆን ነገር ነው። ዛ ላይ ትደሰችበታለች እ ምን ልታደርጉኝ ነው? ላ ግዞት ቀላል ነው፣ ገለ ችግር የለም። ላ ግዞት እንዴት ስነበር? አው እግዚአብሔር ደህና ነው? አው አባትህ ደህና ነው? እን ምን ሆነ? የአባቴን ነገርማ ተውት። አሁንማ በጣም አሞታል። እንዳይሞትብኝ ሁሉ እየፈራው ነው። አረ በስማን ክፎን ክፉን ባርቅ ያልደለ፣ ምንድን ነው ቤት አልወሰዳችሁትም እንዴ? ወስጄው ነበረ። ያው መድኃኒት ነው የሚያዙለት። ታዲያም የሚወስደው መድኃኒት አልተሻለውም። አይ ማማ፣ መች ገዛውለት ብለው ነው። እንዴት? ያለኝም ብር እንዳለ ለህክምና ወጪ ያደረኩት ያው፣ በቃ እሱን ማሳከሚያም መድኃኒቱን መግዣም አጣው። አፈር ልብላ አፈር ልብላ፣ እናቴ፣ የኔ ደግ። አወይ፣ እንዴት አይነት ደግ ሰው ነው። አሁን መድኃኒት መግዣ ጠፍቶ ነው የታመመው? አዎ መድኃኒት መግዣ። አባቴ ነገር የለም መቼም ደግ ነው ሰላምተኛ። ግድ የለም ይሄ ግድ የለም ግድ የለም ደሞ እቤት ነው ተኝቶ ያለ ነው ያለ በላይዞ

ጓደኛዬ፣ ነብይ ባምር ምን ብታስነካ ነው ካልከኝ፣ ስማ፣ የአባቴ ነፍሱ በፈጣሪ እጅ እንጂ በሰው እጅ አይደለም ያለው ይገባል። ከዚህ በኋላ እዚች ልጅ አጠገብ የምደርስ ከሆነ ከእሷ ቀድሜ እኔ ምገል አንተ ምንም አላደረክ ልጄ። ስለ ክንፈና ስለአንተ መጀመሪያ ብዙ ነገር አውቅ ነበር። ያኔ ነበር ማስቆም የነበረብኝ። ማለት ምን ያወቁት? ለምን አትናገሪኝ ማሚዬ? ግን አንቺ በጣም ውሸታም ነሽ። እኔ ተይ እንጂ ቤትዬ፣ እኔ ምን አደረግኩና ሁለት ጸጉር አውጥቼ እንዴት ነኝ የዋሻለሁ? ምን ብዬ ነው የዋሻው? ንገሪኝ። ቆንጆ ነሽ፣ ውብ ነሽ፣ እግዚአብሔር እጁን ታጥቦ ነው የሰራሽ፣ እዚህ ዓለም ላይ እንዳንቺ ቆንጆ የለም ብለሽኝ አልነበረ? አዎ ቤትዬ፣ ፀጉርሽ ብቲ መልክሽ ብቲ አይንሽ ቢሆን ቦግ ቦግ ቦግ ያለች ናት እኮ አንቺም በቁንጅና ማን ይበልጣልና እንጆሪ እኮ ነው የምትመስል የኔ ልጅ ታይማሚዬ እኔ ቆንጆ አይደለውም? ቤትዬዋ ለምንድ ነው እንደዛ ያልሽው እዛ ታች ሰፈር ሆነው ሴቶችን የሚላከፉትን ሁለቱ ልጆች አወቅሻቸው የትኞቹ ዳኒ መቀሱና ክንፈ የሚባሉትን አዎ አወኳቸው ባጠገባቸው የሚያልፉት ሴቶች በሙሉ እየለከፉ እኔ ሳልፍ ግን አይለቅፉኝም ለምን አትለክፉኝም ብዬ ስጠይቃቸው ይሄ ክንፈ የሚባለው ምን እንዳለኝ ታውቂያለሽ ምን አለሽ ደግሞ እሱ አንቺ እኮ የሳሎን ውሻ ነው የምትመሲው፣ መቼም አንለቅፍሽም አለኝ። ክንፈነው እንደዚህ አለ። የእሱ ማንንገረውና እሱ እኮ ሱሪው ሰፍቶት ሁለት ጊዜ እኮ ነው የሚራመደው። ሱሪ ውስጡ ነው እ የለበሰው ጃኬት፣ እኮ አያቴ ሲዳር እኮ የለበሰውን ጃኬት እኮ ነው ለብሶት ሚዞር። ያለ ወረኛ የቆመባ። ተይው፣ ዝም በይ። ውሱ ኔ እናቴ፣ ሆዴ። ዝም በይ በቃ። አባቱ ደግሞ ደህና ሰው ቢናገርሽ፣ ለከፈ ቤቲ ሁሌ ወጣ በተመለሰች ቁጥር ስለናንተ ብዙ ጊዜ ትነግረኝ ነበር፣ ለከፋ እያለች ምን እያለች ያንን እኔ እንደ ቀልድ እያየው ነበር። ምስቅ ያኔ ነበር በእንቁላሉ መቅጨት የነበረብኝ። ሴት ልጅ እኮ በዚህ ጉዳይ ነው የምትጠቀም። መጀመሪያ ሳቅ በሚመስል ቀልድ በሚመስል እንደዚህ አይነት ነገር ይጀመራል። ከዛ በኋላ ደግሞ መደፈር አለ፣ ህይወት ማለፍ አለ፣ ብዙ ነገር ፊታቸው ሁሉ እንዲበላሽ ይደረጋል። እኔ በፍጹም እንዲያው በጣም ነው ያዘንኩት። ግን እባንተ አላዝንም። አንተ ትልቅ ነገር አድርጋ እንጂ እኔ ሁሉን አውቃለሁ። በቃ እርሱ ለእኔ በጣም ጥሩ ነገር አድርገውልኛል። ለርሱ ትልቅ ውለታ ነው ያለብኝ። በቃ ይቅር ይበሉኝ። ከዚህ በኋላ እንደዚህ አይነት ነገር አላደርግም። ይቅር ይበሉኝ። ቤቲ አንቺም ይቅር በይኝ። እንዲያው ተባረክልኝ። ልጅ ልጅ፣ ብሩኩ እናታለም፣ እውነቴ ትልቅ ሰው ልጅ ነህ አንተ። ከጉድ ከገመና ነው ያወጣኝ። በል አሁን በቀደም አባትም ጋር መጥቼ አይቼዋለሁ። ነግሮኛል፣ አውቶኛል። ስለውብራ ሲሆኑ እንደው ትልቅ ነገር ባይሆን የምችለውን ነገር አ ይሰማለታል። አንገዝ ግን አትልፋ እናቴ። ብሩ ትልቅ ነገር አ አሁን አንተ ያደረከው ነገር እኮ ትልቅ ነገር ነው። ከዚህ በኋላ ልጄ ማለት ነው። አንተ ከዚህ ቤት አትጥፋ። ተባረክ። እናቴ እንጂ የሚበላን ነገር ብላ፣ ኧረ ትንሽ ነገር እንጀራባ። ብሩ እኮ እናቴ እመጣለሁ፣ ቤት እመጣለሁ